ቤት እየፈለግኩኝ ነው። አንተ ግን የእውነት? ቤት እየፈለኩ ነው። አዎ፣ እየፈለኩ ነው። ይሻልሃል። ከዚህ በላይ የማትፈልግበት ቦታ መቆየት የለብህም። ሄደን ካለሽ ግን አልወጣም። አባዬ ቢል ማድረግ ያለበት እናንተን ትቶ ሌላ ቤት መኖር ነው። ምክንያቱም ተሰብስባቸው ችግር መፍጠራቸው አይቀርም። ደረኩ ጉዲ ሳይወጣ ከዚህ ቤት ብትወጪ ጥሩ ነው። ልፍችልሽ። ትሁት ምን ታደርግልሽ? እየቀለድኩ አይደለም። እየቀለድሽ አይደለም። እንዳንቺ በምድር ላይ ከእኔ ጋር ግን ብንነጋገር ጥሩ ነው። ምኑን? ሁሉንም ነገር ምንም ነገር የለም። እባክህ ወደ ቤት ነች ኖ ያለበት ድረስ እጅ እንኳ እንዳልፈልገው ሁን ብሎ ስልክ ያነሰ ትንሽ ተናደባል። የካሌቭ አባት በቲናና በዳንኤል ብቻ አይደለም ያመረሩት በካሌቭም ጭምር እንጂ። እንግዲህ ልጄ አንተም ቢሆን በጣም አስቀይመኛል። የምወደውን ቤቴን ጠልቼ ውጭ ማምሸትን ምርጫ አድርጌያለሁኝ። ሆኖም ከዚህ በኋላ ምንም ባደርግ ተቆጣጣሪ አይደላችሁምና ምንም እንዳትሉኝ በማለት አምሽተው መግባትን ምርጫቸው አድርገዋል። ምክንያቱም ከዛ ቤት እለት እለት የሚያዩት ጭቅጭቅና ንትርክ ወደ አልተፈለገ አቅጣጫ እያመራ እንደሆነ ውስጣቸው ነግሯቸዋል። እንግዲህ አባባ ነገሮችን በጥበብና ስልታዊ በሆነ መንገድ ቲናና ዳንኤል ከስህተታቸው እንዲማሩ ነበረ ጥረታቸው። ካሌቭ ግን ስሜታዊ በመሆን ትዕግስቱን እየተፈታተነው ወደ አልሆነ አቅጣጫ እያመራበት መጥቷል። በተለይ ዛሬ ቲና ላይ የወሰደው እርምጃ እጅግ በጣም አስደንግጧቸዋል። በእርግጥ ዳንኤልና ቲናን ደስ እንዳይላቸው ብሎ ያደረገው ልጄ በጣም ትክክል ነው። እንደውም እሷ ከሰራችው ሞት እንኳን ሲያንሳት ነው በማለት ተናግረዋል። ይህ ለእነሱ ጥሩ ምላሽ ቢሆንላቸውም ውስጣቸው ግን ሌላ ነገር አሳስቧቸዋል። ምክንያቱም አንድ ሰው ቢገድል ብዙ ጊዜ እስራትን ያሳልፋልና በዚህ ምክንያት የሰው ልጅ የሚገጥመውን የህይወቱን ውጣ ውረድ ቀድሞውኑ ጥንቃቄ ሊያደርግ ይገባል የሚል እምነት ስላላቸውም ጭምር ነው። ልጃቸውን በጣም ተቆጥተውታል። ላስፈላጊ እርምጃ ከመውሰድ ይልቅ ቴናን ከቤት ማባረር ሲቀል ለምን እንደዚህ አደረክ ብለውታል። ምክንያቱም ጉርቧን አንቆ ለሞት ጣር አድርሷታልና ሆኖም፣ እንደምንም እንግዲህ ዛሬ ላይ ቴና ከመሟል ልታገግም ችላለች። በእርግጥ ሙታ ቢሆን ሙሉ ህይወቱን ማረሚያ ቤት ይሆናል። ይህ ከመሆኑ በፊት ግን አባት ጥበባዊ በሆነ መንገድ ልጃቸው እንዲሄድለት አስጠንቅቀውታል። ካሌቭ ግን አሁን ላይ ስሜታዊ እየሆነ መጥቷል። በተለይ ዳንኤል አሁን እያፈጠጠ የመጣበት ጉዳይና እውነታውን ሙሉ በሙሉ መረዳት እስከቻለበት ድረስ የደንጋራ የውሸት ፍቅረኛሞች ሆነን እንከሰታለን። ይህንን ስናደርግ ነው ምርጥ በቀል ልንበቀላቸው እንችላለን በማለት እንግዲህ ዳንኤልንና ቲናን ማፍሸቅ እንዳለባቸው ተመካክረዋል። ነገር ግን ካሌቭ ከዛ ከተመካከሩት እንኳን መድረስ አልቻለም። ምክንያቱም ቲና የምታደርጋቸው ነገሮች እጅግ በጣም ልቡን እየሰበሩት መጥተዋል። ቲና ይህ ካሌቭ እንደካ ማጎን በደንብ ጠንቅቃ ታውቃለች። ካሌቭ ልጅ ይወዳል። ሆኖም የሚያስተኛ መድኃኒት በመጋትም ከእሱ ጋር ተኝታ አረገዝኩልህ ልትለው ፈልጋለች በእርግጥ ይህ ውሳኔዋ ለመጀመሪያ ጊዜ ተሳክቶላት ነበረ። ታዲያ አሁንም ያንን መንገድ ለመከተል ስታስብ ግን ካሌብ ቀድሟት እሷ ላይ የወሰደው እርምጃ እጅግ በጣም የሚያሳዝን ነበረ። እንግዲህ ዳንኤልም ይህንን ተከትሎ ካሌብ ለካ በዚህ ልክ ጨካኝ ነው፣ ብትሞትበትስ? እንዴት የሰው ልጅ በንግግር መፍታት ሲቻል፣ እሱ ግን የወሰደው እርምጃ ምን ያህል ወደኋላ ስንት ዘመን የቀረ ነው በማለትም ካሌቭ የወሰደው እርምጃ ትክክል እንዳልሆነ ለሽማግሌው ለመናገር ሞክሯል። ሽማግሌውም እንግዲህ እኔ ታመሜ ሳለሁ ስንት ነገር እንዳደረገችብኝ ለእሷ እንኳን ሞት ሲያንሳት ነው ብለዋል። ዳንኤል ይህኔ ወደኋላ ኋላ መለስ ብሎ እስካሁን የመጡባቸውን መንገዶች ማስታወስ ይጀምራል። አባዬ ያኔ ታመህ ሳለ የተደረገውን ማስታወስ ትችላለህ እንዴ ብሎታል። ምክንያቱም በወቅቱ ቲና አባባን አፍነን መግደል ይኖርብናል ይህ ሰውዬ ደስታዬን አጨለመብኝ እያለችው ሳለ፣ ዳንኤል ግን በፍጹም ሽማግሌውን አትገይውም። ሰው መግደል እንዲቀላል ይመስልሻል እንዴ? እሱ ቢሞት እኮ እዳው ለራስሽ ነው። ማን ሞቶ ማን ይቀራል? እያለ ብዙ ነገሮችን እንዳታደርግ ሲከላከል ቆይቷል። ታዲያ ሽማግሌው ምናልባት ማስታወስ ከቻለ ይህንን የዋልኩለትን እንደ ውለታ ሊቆጥረው ይችላል የሚል እምነትም አለው። አይ ባላስታውሰው ይሻለኛል ይላሉ ሽማግሌው። እሺ ብታስታውስ ግን ወለታይና በማለት መልሶለታል። ታዲያ አባባ የቤት ውስጥ እንትርክ ስልች ትብሏቸው አንድ አንዴ መጻፍትን በመያዝ ዮሐን ዛፍስር ለብዙ ጊዜ ይቀመጣሉ። እንግዲህ ዳንኤልም ተከትሎት በመሄድ አባዬ አንድ ነገር ላውራ ፈልግ ነበር በማለት አጠገቡ ሊቀመጥ ሲል እንኳን ያንተ መጻፍ አታነብም፣ መጻፍ የምታነብ ከሆነ መቀመጥ ትችላለህ ካላነበብክ ደግሞ እኔም አላወራህም። ከመጽሐፌ ጋር ነኝ። አንተ የምትፈልግበት ቦታ ተነስተህ መሄድ ትችላለህ፣ የሚል ምላሽ ነበር የሰጡት። ዳንኤልም አያባዬ አንድ ነገር ላጫውትህ ነበር፣ አንተ ፍቃደኛ እስካልሆንክ ድረስ ወደ መጣሁበት ቦታ ሄዳለሁ። አሁንም ድንገት አይቼህ ነው ወደዚህ የመጣሁት በማለትም ለሽማግሌው ነግሮታል። በስተመጨረሻም ሽማግሌው እንደተቀመጠ እርሱ ትቶት ወደ ቤት መጥቷል። ይህንን ተከትሎ አይሽ አይደለ ካሌቭ በቲና ላይ የወሰደው እርምጃ ብትሞትበትስ እስ በማለትም እየጠየቃት ነበረ። ትሁትም እና ካሌቭ እኮ ሲያንሰው ነው። አንተስ ቢሆን ያደረግከው ነገር ጥሩ ነው እንዴ? ይህንን እያየህ ለምን ቤት ትቀመጣለህ? ለምን አትወጣም በማለትም ነግረዋለች። ማለትም ካሌቭ አሁን ላይ ነገሮቹን በግልጽ እያወቀ ነገር ግን በዳንኤል ላይ መረር ያለ እርምጃ አለመውሰዱን ራሷ አድንቃለች። ለማንኛውም አንተም ጥንቃቄ ብታደርግ ይሻልሃል፣ ቀድሞውኑ ካልወጣህ ለአንተ ማደጋለሁ በማለትም ነግረዋለች። ዳንኤል በእርግጥ ደካማ ጎኑንም ጠንቅቆ ያውቃል። ዛሬ ላይ ቲና አየ ሀይድለ የተሰራ ነውን? ጉድ እኔም ላደረጉብኝ ነገር የሆነ ነገር ሳላደርግ እዚህ ቤት ፈቀቃላትን? በማለት አሁንም አንዳች ተንኮል እንዳሰበችና ሽማግሌውን አንድ ነገር ማድረግ እንዳለበትም ራሷን አሳምናለች። ይህንን የሰማው ዳንኤል ከስራችን አንጻር ሞት እንኳን ሲያንሰን ነው። የእነሱን ትዕግስት ባሰብኩ ቁጥር እኛ ግን ቀንድ ያለው ሰይጣን መስሎ እየታየ ነው በማለት ራሱን እየወቀሰ ነበረ። እናም ለስህተቷ መታረምን ያልሰራባት ጭራሽ ራስን እንደ ጻዲቅ አትቁጠር። ከዚህ በኋላ እንግዲህ አንዴ ገብተንበታልና እስከ መጨረሻው ድረስ መፋለም ይኖርብናል በማለት ለዳንኤል ነግረዋለች። ዳንኤልም ምን አስበች ነው ግን በማለት ጠይቋታል። እርሷም የሆነ ነገር አስቤያለሁ ግን አልናገርም በማለት በሽማግሌው ላይ አንዳች ነገር እንዳሰበችም ነግረዋለች። ነገር ግን ምን ልታደርግባቸው እንደምትችል በግልጽ እየተናገረችው አንዳችም ነገር የለም። አባባም ዛሬ ላይ ቲናና ዳንኤልን ብቻ ሳይሆን ካሌቭንም ጭምር ተጠራርጋችሁ ቤቴ የለቃችሁ ውጡልኝ፣ ሰላሜ በጣም ደፈረሰ፣ ቤቴ የለቃችሁ ውጡልኝ በማለት ምርር ብለው ተናግረዋል። ታዲያ አሁንም ዳንኤል እንደ ተለመደው አባዬ ለትንሽ ጊዜ ታገሰኝ፣ ቲናም ቢሆን አባዬ እስከ ምድን ድረስ ዛሬማ ካሌብ ጉዳት አድርሶብኝ እንዴት ብዬስ መንቀሳቀስ እችላለሁኝ? በህመሜ እስከማገግም ድረስ ጠብቀኝ በማለትም ተናግራለች። ሆኖም እስካሁን እኮ መፈለግ ትቺ ነበረ። በህመም የምታሳብብበት አንዳች ምክንያት የለም። እባካችሁ ውጡልኝ ሲሉ ምርር ብለው ተናግረዋል። እስከ መጨረሻም ካሌብ ትግስቱን ተፈታትኖት ከእንግዲህ በኋላ ቤቴ ለቀሽ አልወጣም ብለሻል እና አሁኑኑ ለቀሽ ውጭ በማለት እያመነጫጨቀ ገፍጥሮም ወደ ውጭ አስወጥቷታል። ነገር ግን በወጣችበት አጋጣሚ አሁንም ከአጋሽ ጋር በመስማማት በአባባ ላይ የሆነ እርምጃ እንዲወስድባቸውም በአራት መቶ ሀምሳ ሽብር ተደራድራ ተስማምታ ጨርሳ ይህንን ብርም በከሽ አስረክበዋለች። በእርግጥ ያጋችሁን ስልክ ቁጥርና አካውንት በመቀበል አንዳንድ መረጃዎች እንዲኖራት በመፈለግም ሰጠው ቢጠይቃትም ይህ ሰው ግን በከሽ ካልሆነ አልስማማም በማለትም ፈቃደኛ ሳይሆንላት ቀርቷል። በስተ መጨረሻም በጥሬው ገንዘቡን በመውሰድ አባባን እየተከታተሉት ነበረ። አባባም በወጣበት ስለቀረባቸው ትሁትና ካሌብ ለከፍተኛ ጭንቀት ተዳርገዋል። ምን ሆኖ ይሆን እንደዚህ ኳም ሽቶ አያውቅም ነበረ። ዛሬ ላይ ግን ሲናደድ የወሰደው ውሳኔ ከብዙ ዓመታት በኋላ የተወውን ነገር እንደገና ማስታወስ ሆኖበታል። ለማንኛውም አባይን ከዚህ ሁኔታው እንዴት ነው ልንመልሰው የምንችለው በማለት እና ካሌቭ በጣም ተጨናንቀውም ነበረ። በስተ መጨረሻም አባባ ከዋሉበት ውለው ወደ ቤታቸው በሚመለሱበት ሰዓት ካጋቹ ጋር በመገናኘት ጀርባውም ጉዳት ያደረሰባቸው ይመስላል። አባባን በቀጣይ ክፍል በምን ላይ ልናገኛቸው እንችላለን? የቲናና የዳንኤል መጨረሻ እንግዲህ በአባባ ላይ የወሰደችውን ውሳኔ እንደ ጀብድ በመቁጠርም ሲሆን እነግርሃለሁኝ፣ እስከዛ ድረስ ግን ምንም አልናገርም፣ ምክንያቱም አንዳች ሰው ትንፍሽ ብሎ ከነሱ ጆሮ ከደረሰ ለእኔና ላንተም ለህይወታችን አደጋ ነው በማለት እንግዲህ መጠንቀቅ እንዳለባቸውና ይህን ደግሞ ከራሱ ከአጋቹ ማስጠንቀቂያ ስለደረሰባት ሚስጢራዊ አድርጋ መያዝ እንዳለባትም በደንብ አድርጎ አስጠንቅቋታል ይህንን የሰማችው ቲናም እንግዲህ ነገሩን ሚስጢራዊ አድርጋ መጨረስ ፈልጋለች እስከ መጨረሻማ አባባ በሚያሳዝን ሁኔታ በአጋቾች እጅ ወድቋል በቀጣይ ክፍልስ አባባ ከአሉበት ሁኔታ ወጥተው እናገኛቸው ይሆን ብቻ እየተፈታተነቻቸው የምትገኘው ቲና አሁንም ሌላ እዳ ውስጥ እየከተተቻቸው ነው። ለማንኛውም እንግዲህ አባባ ባጋቾች እጅ ቢገቡም በቀጣይ ክፍል በሰላም እናገኛቸዋለን ብዬ ተስፋ አደርጋለሁ። በሚቀጥለው ክፍል እየላችሁ ውስጥ ከምመጣ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ እዚሁ ተሰናብትኳችሁ። አመሰግናለሁ